በስማር ወወልድ ወመንፈስ ቅዱስ ናአዷ አምላክ አሚን። በዓለም ላይ የምትወሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ግንቦት አምስት ቀን ከአራቱ አበይት ነቢያት አንዱ ነቢይ የሆነው የኤርምያስ ረፍቱ ነው። በትንቢተ ኤርምያስ ምዕራፍ አንድ ላይ እንዲህ የሚል ቃል አለ። እግዚአብሔር አምላክ የቸርነት ባለቤት ነውና በቸርነቱ በማኅፀንም ይጠራል፣ በወጣትነትም ይጠራል፣ በሽምግልናም ይጠራል። በማኅፀን እነ ኤርምያስን እነ ዮሐንስን ለአገልግሎት ሲጠራ በሕፃንነት እነ ቂርቆስን እንዲሁም ሶስት ወጣቶች አናንያ ዛርያን ሲጠራ በወጣትነት ዮሴፍን ሲጠራ በሽምግልና ደግሞ እነ አብርሃምን ሲጠራ ተመልከታላል። ስለዚህ ቀደስኩ ከርሰም ከመትኩን መምሕር አላህዛብ ለአሕዛብ መምሕር እንድትሆን በማኅፀን ሳለህ ቀድሼሃለሁ የሚል ሀይለ ቃል ነው። እንግዲህ በመጀመሪያው ላይ ያለው ይህን ተመልክተን ርዕሳችን በማኅፀን ሳለህ ቀድሼሃለሁ መርጨሃለሁ የሚለው ነው። ኤርምያስ ማለት ብርሃን ዘተፈነወ ማህበ እግዚአብሔር ማለት ነው። ኦሪት ማለት ብርሃን እግዚአብሔር ማለት እንደሆነ ኤርምያስ ማለት ትርያሬስ ማለት ብርሃን ማለት እንደሆነ፣ ወረደ ኤር ቅዱስ ያለውን ብርሃን ቅዱስ ብለው እንዲተረጉሙ ትውልዱም ከቤተ ክህነት ነው። አገሩ አናቶት ይባላል። መንፈስ ቅዱስን መቀበሉ በማሕፀን ነው። ኤርምያስና ዮሐንስ መንፈስ ቅዱስን መቀበላቸው በማሕፀን ነው እና ወናሁ ቀደስኩ ከእንበለ ትጻ እምከርሰ እምከ እንዲል የተነሳንበት ኤርምያስ ምዕራፍ አንድ ቁጥር አምስት ላይ እንዲህ ይላል። በማሕፀን ሳለህ ቀድሻለሁ። አዎ ወነቢይ የረሰይኩ ከመትኩን መምህረ ለአሕዛብ ለአሕዛብ መምህር ትሆን ዘንድ ነቢይ አደረግኩህ፣ ይለዋል ይህንን ነው እንግዲህ በማሕፀን ሳለ ኤርምያስን ዮሐንስን መንፈስ ቅዱስን መቀበላቸው መቀበላቸውና በመንፈስ ቅዱስ መመረጣቸውን በማህፀን ነውና፣ ወናሁ ቀደስኩ ከእንበለት ህፃም ከርሰ ምከ ከእናት ማህፀን ሳትወጣ አንድም ገና በእናት ማህፀን ሳለ ቀድሻለሁ ይለዋል። ወነቢይ ረሰይኩ ከቅርበ ትኩን መምሕረ ለአሕዛብ መምሕር ትሆን ዘንድ ነቢይ አደረግኩ አለው። ወቢየ አሌ ሊተ እስመ ህጻን አነ ህፃን ነኝና፣ አንድም ህጻነ አይምሮ ነኝና ወዮልኝ አለ። ወይ ትበል ወዴዛ አነ እኔ ህፃን ነኝ። አንድም ህፃነ አይምሮ ነኝ አትበል፣ እስመ ትሐውር ኩለሄ ሀበ ፈነውኩከ አሕዛብን ታስተምር ዘንድ ትሄዳለህና። ትንስት ወትህንጽ ትትክል ወትስሩ እስራኤልን በህንጻ ይመስላቸዋልና ትንስት ወትህንጽ በተክል ይመስላቸዋልና ትትክል

ትትክል ወትህርፅ ማለት ከአምልኮ ተጣወት ወደ አምልኮተ እግዚአብሔር ከገቢራ ኃጢአት ወደ ገቢረ ጽድቅ ቢመለሱ እየጸለየ ጸጋ ክብር ያሰጣቸዋልና እንዲህ አለ። ትንስት ወትስሩ ማለቱ ከገቢረ ጽድቅ ወደ ገቢራ ኃጢአት ከአምልኮተ እግዚአብሔር ወደ አምልኮ ተጣወት ቢሄዱ እየጸለየ አርባ ቸነፈር ያመጣባቸዋልና እንዲህ አለ። ይህም ኤርምያስ ባህዛብ ስለ አራት ነገር በእስራኤል የተላከ ወይም ደግሞ እግዚአብሔር አምላክ የመረጠው ነቢይ እንደሆነ አስቀድሞ ተነግሯል። ይልቁንም ደግሞ አበይት ነቢያት ከተባሉት ከኢሳይያስ፣ ከሕዝቅኤል፣ ኤርምያስ፣ ዳንኤል እነዚህ አራቱ አበይት ነቢያት የሚባሉ የእግዚአብሔር ነቢያት ናቸውና ኤርምያስ ማለት እግዚአብሔር ከፍ ያደርጋል ማለት ነው ይላሉ፣ በተርጉማል አንድም ብርሃን ማለት ነው ይላሉ። አባቱ ኬልቅዩ ኬልቅያስም ይለዋል ይባላል። ኤርምያስ በኢየሩሳሌም አቅራቢያ ካለው ከተማ ከአናቶት ካህናት ወገን የነበረ የእስራኤልና የአሕዛብ ነቢይ ሲሆን ቁጥሩ ከአበይት ነቢያት ነው። ይህ ኤርምያስ በአምስቱ ነገሥታት በኢዮስያስ ልጅ ኢዮአክስ ሰሎም ማለት ነው፣ ኢዮአቄም ልጅ ዮአኪን፣ ኢኮንያን ሴዴቅያ ዘመን ትንቢት ተናግሯል ዘእንበለ እፍጥርከ እምከርሰ እምከ አእመርኩከ ከ ወዘእንበለ ትፃ እማማህፀን ቀደስኩ ከ ወነቢየ ረሰይኩከ ላሕዛብ በሆድ ሳልሰራህ አውቄአለሁ ከማህፀንም ሳትወጣ ቀድሼሃለሁ ለአሕዛብ ነቢይ አድርጌሃለሁ ተብሎ በብላቴና በ6022 ዓመተ ዓለም የተጠራ ነቢይ ነው የይሁዳ ንጉስ ኢዮስያስ በነገሰ በ13ተኛ ዓመቱ ማስተማር ጀመረ ይለዋል ታሪኩ። ይህ ንጉስ ደግ የእግዚአብሔርን ቤትና አምልኮ ለማደስ ብዙ ደክሟል። በመሞቱም ኤርምያስ አልቅሷል። ሁለተኛ ዜና መዋዕል 36 1 እስከ 14 ታሪኩን እናገኘዋለን። ከዚያም የኢዮስያስ ልጅ ኢዮአክስ በነገሰ በሦስተኛ ወር ተማርኮ ወደ ግብጽ ይሄደ ይለዋል። በእርሱ ፋንታ ወንድሙ ኤልያቄምን ኢዮአቄም ብሎ አነገሰው። ይህንም ያደረገ ፈርዖን ኒካው ነው። ይህም ኢዮአቄም መንገስ በጀመረ ጊዜ የ25 ዓመት ጎልማሳ ነበረ ይለዋል። በእግዚአብሔር ፊት ክፉ አደረገ። ሁለተኛ ዜና መዋዕል 36 1 እስከ 6 ያለ ታሪክ ነው። ምናንበን እናገኘው። ይህ ንጉሥ ክፉ ስለነበር ኤርምያስን ተቃውሞ መጽሐፉን አቃጥሎ ኤርምያስን አሳስሮት ሳለ የእግዚአብሔር ቃል ይልና ወደ ኤርምያስ መጣና ክርታስ ይዘህ እየመዘገብህ ጻፍ እስራኤል ከክፋታቸው ቢመለሱ በደላቸውን ይቅር እንድላቸው ብሎ ነገረው። በዚህ ይህ ጊዜ የኔሮ የኔሪያን ልጅ ባሮክን ጠርቶ እኔ ተገዛሁልህ፣ ወደ ቤተ መቅደስ መሄድ አልችልም። እኔ ተግዣለሁ፣ ተማሪክ ያለሁ፣ አዎ፣ ወደ ቤተ መቅደስ መሄድ አልችልም። ስለዚህ የምነግርህን ጻፍና በጾም ቀን ህዝቡ ሲሰበሰቡ አንብብላቸው። ባሮክም በጸሐፊው ልጅ በገማሪያ ጓዳ በላይኛው አደባባይ ሆኖ የጻፈውን አነበበ። የንጉሥ አለቆች ይሁዲን ልከው እንዲያመጣው አደረጉት። የሆነው ምን ነው አንተና ኤርምያስ ሽሹ ማንም አይወቅ አሉትና፣ ደብዳቤውን እዮአቄም እሳት እየሞቀ ተቀምጦ ሳለ በይሁዲ ተነበበለት። ሲሰማም የፊት የፊቱን በመቀስ የፊት የፊቱን በመቀስ እየቆረጠ ከእሳት ጨምሮታል። ይህንም ከአቃጠለ በኋላ ኤርሜያስ እንደገና ለእያቄውም የባቢሎን ንጉስ እንደሚመጣ ሕዝቦቿን እንደሚማርክ ተነበየለት። ኤርምያስ 36 1 እስከ 32 አንብን እናገኘዋለን ኢዮአቄም 11 አመት እንደነገሰ ናቡከደነጾር በሰንሰለት አስሮ ወደ ባቢሎን ወሰደው ነው የሚለው በእርሱ ፋንታ ልጁ ዮአኪን ኢኮኖያን ነገሰ ኢኮኖያን ሶስት ወር ከአስር ቀን እንደነገሰ በእግዚአብሔር ፊት ክፉ አደረገ ናቡከደነጾር ከከበሩ የቤተ መቅደስ ንዋያት ጋር ማርኮ ወደ ባቢሎን አወረደው ይለናል። ከዚያም ናቡከደነጾር ሴዴቅያስን አንግሶ ተመለሰ። ሴዴቅያስም የኤርምያስን ምክር ከመስማት በስተቀር አይቀበለውም ነበር። እሱም ክፉ አደረገ። ኤርምያስን አሲዞ በአዘቅተኩሱ አስጣለው። ቆሻሻ ቦታ ማለት ነው። በዚህ ጊዜ አቤ ሜሌክ የተባለ ኢትዮጵያዊ በቅዱስ ሚካኤል ተራዳይነት አውጥቶታል። ኢትዮጵያውያን የትናንት ታሪካቸው ወደ ጉድጓድ የወደቀ የተጣለ ማንሳትና የሞተውን መቅበር የተቸገረውን መርዳት ነበር። የሞተውን መቅበር፣ የተጎዳውን የወደቀውን ማንሳት ነበር። ዛሬ ግን ኢትዮጵያ ላይ ያለው ታሪክ ታሪክ ተገልብጦ የቆመውን መጣልና ሕያው የሆነውን መግደል ነው። በዚህ ጊዜ አብሜሌክ የተባለ ኢትዮጵያዊ በቅዱስ ሚካኤል ተራዳይነት አውጥቶታል። ሴዴቅያስም በሹሙ በናቡከደነጾር ላይ ስለ አመፀ መጥቶ የኢየሩሳሌምን ከበባት። ኋላ መዋጋት ባይችል የሞተ መስሎ ተከፍኖ ሲወጣ ሕዝቡ ግርግር ሲል አይቶ ንጉሱ ምንድን ነው አለ? የአይሁድ ንጉስ ሴዴቅያስ ሙቶ ሊቀብሩት ይወስዱታል አሉት። እሱንማ አልቅሸ በቀበርሁት ነበር ብሎ አምጡታ አለ። ቢወስዱት አይኑ ቁልጭ ቁልጭ ይላል። ወይ አትዋጋ ወይ አትገብር፣ እኔን ከዚህ አስቀምጠህ የት ትሄዳለ? ብሎ ዝም አለ። መኳንንቱን ፍረዱኝ አለ። መኳንንቱም ሞት ይገባዋል አሉት። አልቃ አለወቃሹ አላወቃችሁም፣ የሰነፍ ሞቱ እረፍቱ ነው ብሎ በፈረስ ጭራ እያስጎተተ ባቢሎን አውርዶት። ባቄላ ሲፈጭ አዎ ጠርቧ ብሎ ሞቷል። በኢየሩሳሌምም ጎዶልያስን ሾሞ ኤርሜያስ በዚያው እንዲቀመጥ አደረገ። ነገር ግን የቀሩት አይሁድ ወደ ግብፅ ሲወርዱ አቤሜሌክና ባሮክ የሚባሉ ደቀ መዛሙርት አሉት። ስለ ኢየሩሳሌም ጥፋት አዎ ስለ ኢየሩሳሌም ጥፋት ሲጸልይ ሲያዝን እየሰሙ ኢታሬየን ሙስናሃ ለኢየሩሳሌም የኢየሩሳሌምን ጥፋቷን አታሳየን እያሉ ይጸልዩ ነበር። ከዕለታት አንድ ቀን እግዚአብሔር ኢየሩሳሌምን እኔ በመጀመሪያ ካላጠፋኋት አሕዛብ መግባት አይችሉም ብሎ እንደምትጠፋ ሲነግረው ልብሱን ቀዶ ትቢያ ነስንሶ ሲያለቅስ አይቶ ጠየቀው። እሱም ከዛሬ ጀምሮ እነዚህን ወገኖች ይቅር አይላቸውም እና እስከ ሌሊቱ ስድስት ሰዓት አብረው ሲጸልዩ መላይት ውጋ ውጋ የሚል የነጋሪት ድምፅ አሰሙ። ያን ጊዜ አንዲት ነገር እስክለምንህ አገሪቱን አታጥፋ ብሎ ጸለየ። ጌታም ተናገር አለው። በዚህ ጊዜ ስለምናገለግልበት ንዋየ ቅድሳት ምን ላድርግ አለው። ወስደ ለምድር አደራ ስጣት አለው። ለምድር አደራ ሰጣት። የቤተ መቅደሱንም ቁልፍ ለፀሐይ አደራ ሰጠ። ከዚያ ምንን ከሀገሬ ሰዎች ይልቅ ለጠበቀኝ ለኢትዮጵያዊ አቢሜሌክ የሚያደርገውን ንገረኝ አለው። ለታመሙ ወገኖች ትንሽ በለሳ አምጣ አስቀ በለሳ አምጣ ብለህ አግሪጳስ ወደሚባል ተራራ ላከው አለው። ባሮክንም መቃብረ ነገስታት አስጠብቀው መቃብረ ነገስትን ይጠብቅ አንተም ወደ ባቢሎን ሄደህ አስተምራቸው አለው። እሱም ከህዝቡ ጋር ግብፅ ባቢሎን ወርዶ ሰባ ዘመን አስ ሲያስተምር ኖሯል። አቤሜሌክ በለስ ቆርጦ ሊያርፍ እንደተቀመጠ 66 ዘመን ተኝቶ ኖረና ተረስቶ ከባሮክ ተገናኝቶ ለሚጠት አራት ዓመት እንደቀረ ተረድተው የተጋባችሁ ተፋቱ፣ ያልተጋባችሁ አትጋቡም የሚል ደብዳቤ ጽፈው የሚወስድላቸው አጥተው ሲያስቡ የታዘዘ ንስር አሞራ ማለት ነው መጣ እነሱም ከበለሱ ጋራ ደብዳቤውን ቋጥረው ላኩት ሄዶ ያም ንስር ኤርምያስ ሰው ሞቶበት ከንጉሥ አስፈቅዶ ለመቅበር ከግንብ ስር ሳለ ከምሰሶው አርፎ አምላክ አምላክ የመረጠህ ኤርምያስ ሆይ ብሎ ድምፁን አሰምቶ የተመረጠ እንደሆነ ጠራው ሬሳውንም ንስሩ በእግሩ ረግጦ አስነሳና መላእክቱን ለተሰበሰበው ሰው በቃል መልእክቱን ለተሰበሰበው ቃል ንስሩ በእግሩ ረግጦ የሞተውን ሰው አስነሳና የሞተው ሰው እየተነስቶ የመጣውን ደብዳቤ መልእክቱን ለተሰበሰበው ሰው በቃል ሰብአዊ አነበበ፣ በሰው ቋንቋ፣ በሰው አነጋገር፣ በሰው አነባበብ አነበበው። ኤርምያስም እንደሚመለሱ ዘርባቤር እንደሚነግስ ሲያጽናና ቆይቶ ከአሕዛብ ያልተቀላቀሉትን ይዞ ኢየሩሳሌም ገባ። በዚያም ንስሐ እንዲገቡ እየመከራቸው ኖሯል። ኤርምያስ አምሳ ሁለት ምዕራፍ ያለው የትንቢት መጽሐፍ፣ አምስት ምዕራፍ ያለው የልቅሶና የሐዘን መጽሐፍ ጽፏል። በመጨረሻም በድንጋይ ተወግሮ አረፈ። ለዚህ ነው ጌታ አሌ ለኪ ኢየሩሳሌም እንተ ትቀትልዮሙ ለነቢያት ወትወግርዮሙ ለሐዋርያት ነቢያት ወቶ የግሪ ወም ኢየሩሳሌም ወይ ወይ ወይልሽ ነቢያትን የምትገያቸው ሐዋርያትን የምትወግሪያቸው። በሌላ መልኩ ደግሞ እነሆ መልእክተኛ ላከ ተብሎ ከተቀመጠው አራት አበይት ነቢያትን የላከ እግዚአብሔር የተላከላቸው እስራኤል ደግሞ ቃላቸውን ሳይቀበሉ ይልቁንም በወቅቱና በሰዓቱ አላዳምጣቸው ብለው ነበር። በተቃራኒው ደግሞ ተገርፎ የተገደለ እንደነ ኢሳይያስ፣ እንደነ ኤርምያስ፣ እንደነ ህዝቅኤል፣ እንደነ ዳንኤል ያሉ አበይት ነቢያትን ኢየሩሳሌም አሰቃይታለች። አንዳንዶቹም በመጋብዝ አሰንጥቃለች፣ አንዳንዶቹም በድንጋይ አስወግዳለች፣ አንዳንዶችን ደግሞ አስገድላለች። ለዚህ ነው ጌታ በወንጌሉ አስቀድመው የመጡትን ቦዘ ወገሩ የወገሩት አለ ቦዘ ወዘ ቀተሉ የገደሉትም አለ ወቦዘቀሰፉ ቀሰፉ የገረፉትም አለ ዋርካ ለቃሚ ያሉትም አለ። ከአስራ ሁለቱ ደቂቀ ነቢያት አንዱ አሞፅን ዋርካ ለቃሚ ብለውታል። ስለዚህ ኤርምያስ በዚህ አይነት መልኩ አዎ ንስሐ እንዲገቡ እየመከራቸው ኑሯል ነው የሚለው። በለቅሶና የሐዘን መጽሐፍ ጽፏል። በመጨረሻም አለ እንደ ስጢፋኖስ ለስጢፋኖስ መምህር የሆነው እሱ ነው። በደንጋይ ተወግሮ በደንጋይ ወግረው ገለውታል ማለት ነው። ለዚህ ነው እንግዲህ ኤርምያስ በእግዚአብሔር የተመረጠ ነቢይ፣ ለኢየሩሳሌም ያለቀሰ ነቢይ፣ እስራኤልን ባይመለሱም ያስተማረ ነቢይ፣ ትንቢት የተናገረ ነቢይ፣ ወደ ጉድጓድ የተወረወረ ነቢይ፣ የኢትዮጵያዊ ወጣት አቤሜልክ ያወጣው ነቢይ፣ በመጨረሻም ደግሞ በደንጋይ ተወግሮ ያረፈ ነቢይ ነው ኤርምያስ ማለት። ስለዚህ ኤርምያስ ነቢይ እግዚአብሔር ሰባ ዘመን ከእስራኤል ጋር ወደ ባቢሎን ወርዶ እስራኤልን አስተምሮ መጨረሻ የሚጠታቸውን አይቶ ትንቢተ ዘካርያስ ምዕራፍ አንድ መላኩና ዘካርያስ ሲነጋገሩ እግዚአብሔር እስራኤልን ይቅራ አይልም ወይ ብሎ ለመላኩ ጥያቄ ሲያቀርብ መላኩ ከእግዚአብሔር ጋር ተነጋግሮ እግዚአብሔር ደግሞ ጥቂት ጊዜ ተቆጥቼ ነበር አሁን ግን ከቁጣዬ ተመልሻለሁኝ ወደ ሀገራቸው ይመለሳሉ፣ ምድራቸውን ያርሳሉ፣ የምድራቸውን በረከት ይበላሉ፣ ቤታቸውን ይሰራሉ፣ የላሞቻቸውን ወተት ይጠጣሉ። ይቅርብ ያለሁ ብሎ በሰባ ዓመታቸው የመለሰ እግዚአብሔር ነውና የዚያ ነቢይ የሆነው ይህ ታላቅ ነቢይ ነቢይ እግዚአብሔር ይባላል። ገብረ መስቀል ሚዲያ ነው። ለሁሉም እንዲዳረስ ሰብስክራይብ ላይክና ሸር አድርጉ። በደብረ ይባቤ ቅዱስ ያሬድ አዲስ አበባ ከስተዲየም ወረድ ብሎ የቅዱስ ያሬድ የቤተ ክርስቲያን አምደ ቤተ ክርስቲያን ማይቶት የቤተ ክርስቲያን ገብረ መስቀል ሚዲያ ነው። በደብረ ይባቤ ቅዱስ ያሬድ የቅዱስ ያሬድን ዓመታዊ ክብረ በዓል የተሰወረበት ሚያዝያ አምስት ቀን የተወለደበት ነው። ህዳር ስድስት ቀን ከመላእክት ጋር የዘመረበት ነው። ታኅሣሥ ሰባት ቀን ደግሞ ዘመስቀሉ ተቀነወ ተብሎ ሰማያዊ የመላእክት ዝማሬ ወደ ምድር ከሰሜኑ ኢትዮጵያ ጀምሮ ለኢትዮጵያ ለዓለም ዜማው እንዲዳረስ የተደረገበት ቀን ነው። ይልቁንም ደግሞ ግንቦት 11 ቀን የተሰወረበት ቀን ነው እና የተሰወረበትን ቀን ምክንያት በማድረግ ታቦታት ይወጣሉ። ከቅዱስ ፓትርያርኩ ጀምሮ ሊቃነ ጳጳሳት፣ ጳጳሳት፣ የአድባራትና የገዳማት አባቶችና ሊቃውንት ቤተክርስቲያን፣ መምህራን፣ ዘማሪያን ተጋብዘዋል። ይልቁንም ከግንቦት 8 ጀምሮ እስከ ግንቦት 11 ታላቅ ጉባኤ ስላለ ሁላችሁም እንድትሳተፉ በአካባቢ ያላችሁ በቦታው በመገኘት በርቀትና በውጭ ዓለም ያላችሁ ደግሞ በሚዲያ እንድትከታተሉ እናሳስባችኋለን። ገብረ መስቀል ሚዲያ ነው። ሰብስክራይብ ላይክና እና ሸር አድርጉ። ሰላም፣ እግዚአብሔር ከሁላችን ጋራ ይሁን።